ሀገራዊቱ የናሳ የሚነግረን የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ? ታተማችሁ። መታተም ምንድን ነው? ስለዚህ ኢየሱስ ክርስቶስ ገዝቶናል። እንደገዛን ግን ማረጋገጫው ምንድን ነው? እኛ የእርሱ የመሆናችን ማረጋገጫው ምንድን ነው ከተባለ፣ ህትመታችን። በኢየሱስ ክርስቶስ አምነው የእውነት ዳግም የተወለዱ ሰዎች በሴጣን ድጋሚ ሊያዙ አይችሉም። ሴጣን ባለቤት መሆን አይችልም። አንዴና ለመጨረሻ ጊዜ በጌታችን በኢየሱስ ክርስቶስ የመስቀል ስራ ድል ተነስቷል። ከዛ በመንፈስ ቅዱስ ተወልዶ ህትመትን ያገኘ ክርስቲያን ያ ክርስቲያን እግዚአብሔር ሆኗል እንጂ ከዛ በኋላ የሰይጣን ሊሆን አይችልም። ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ምን ማለት ነው የተሰኘውን መርሃ ግብራችን ጀምረናል። በዚህ መርሃ ግብር ላይ አንዳንድ የመጽሐፍ ቅዱስ ክፍሎች በተለይም ለመተርጎም የሚያስቸግሩ ክፍሎች እንዲሁም ደግሞ ጥያቄ የሚፈጥሩ ክፍሎች ካሉ ምን ማለት ነው ብለን የምንተረጉሙበት የትርጓሜ መርሃ ግብራችን ነው። እናንተም የምትጠይቁት ጥያቄ ነበር ከዚህ በፊት ኮሜንት ላይ አሁንም እንዲተረጎምላችሁ የምትፈልጉት የመጽሐፍ ቅዱስ ክፍል ካለ ያስቸገራችሁ ለመተርጎም ብታስቀምጡልኝ እኔም መጽሐፍ ቅዱስ አጥንቼ የተለያዩ መጽሐፍቶችን አይቼ ወደ እናንተ ይዤላችሁ ቀርባለሁ። ለዛሬ የምናየው ኤፌሶን መልእክት ምዕራፍ አንድ ላይ ያለውን ሀሳብ ሲሆን በተለይም ደግሞ ቁጥር 13 ላይ ያለውን ቃል ይሆናል። ከዚህ በፊት የምታስታውሱ ከሆነ ይህን ቃል ላይ ተመርኩሼ አንድ ትምህርት አዘጋጅቼላችኋለሁ። ግን ዛሬ በተለየ መንገድ አንዱን ቃል ላይ ብቻ ፎከስ አድርገን ላሳያችሁ ሞክራለሁ። ቃሉ እንደዚህ ይላል፤ እናንተም ደግሞ የእውነትን ቃል፣ ይኸውም የመዳናችሁን ወንጌል ሰምታችሁ፣ ደግሞም በክርስቶስ አምናችሁ፣ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ የሚለውን ቃል ከዚህ በፊት ያላያችሁ ሰዎች ካላችሁ ገብታችሁ እንታዩት እመክራችኋለሁ። ሰምታችሁ አምናችሁ ታተማችሁ በሚል ርዕስ ማለት ነው። ዛሬ ላይ ፎከስ አድርገ የምናገረው ግን ሶስተኛው ፓርት ላይ ነው፣ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ የሚለው ላይ ነው። ሲሆን መታተም ምንድን ነው? ህትመት ስንል ምን ማለታችን ነው? የሚለውን ከብሉኪዳን አንጻር ለማየት እንሞክራለን ማለት ነው። ምክንያቱም ህትመት ማለት ቀድሞም የነበረ አስተሳሰብ ስለሆነ አውረ ጳውሎስ ያን ቃል ነው የሚጠቀመው። ስለዚህ በብሉኪዳን ኪዳን አይሁዳውያን ይህን ጉዳይ እንዴት ነበር የሚረዱት? አንድ ነገር ታትሟል ሲባል ምን ማለት ነው የሚለውን ሀሳብ ለማየት እንሞክራለን። እንግዲህ የኤፌሶን መልእክት በተለይ ምዕራፍ አንድ ላይ እንደምናውቀው ስለ መንፈሳዊ በረከቶች ሐዋርያው ጳውሎስ የሚዘረዝርበት ምዕራፉ ነው። ቁጥር አንድ ላይ እንደዚህ ይላል፣ በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን፣ በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ሰላምታውን ካስቀመጠ በኋላ ወደ ምስጋና ይገባል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባል ይባረክ ብሎ ምስጋናውን ለእግዚአብሔር ይሰጥና፣ ከዛ በኋላ መንፈሳዊ በረከቶች የሚባሉት ምንድናቸው ለሚለው ጥያቄ ከቁጥር አራት ጀምሮ ይዘረዝርልናል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንኖር ዘንድ በክርስቶስ ኢየሱስ መረጠን፣ ከዛ ልጆች አደረገን ብሎ ዲቴሉን ይነግረናል ማለት ነው። ሌላ ጊዜ መንፈሳዊ በረከቶች የምንላቸው ምንድናቸው የሚሉትን ዝርዝር ሀሳቡ ላይ ሌላ ጊዜ ይመጣለሁ። ዛሬ ላይ ግን እንደ መግቢያ ይህን ከነገርኳችሁ የምዕራፍ አንድ መግቢያ ቁጥር 13 ላይ ከመንፈስ ቅዱስ ጋር ተገናኝቶ መታተም ምን ማለት ነው የሚል ጥያቄ ቢነሳ ምላሽን እንዲህ ብያ አቀርብላችኋለሁ። መታተም ስንል ከብሉይ ኪዳን አንፃር ነው ያልኳችሁ። ብሉይ ኪዳን ላይ ሕትመት እንዴት ነበር የሚረዱት የሚል ጥያቄ ከተነሳ ትንቢተ ኤርሚያስ ምዕራፍ 32 ቁጥር ዘጠኝ ላይ ያለውን ቃል ማንበብ እንችላለን። እንደዚህ የሚለው በአናቶም ያለውን እርሻ ከአጎቴ ልጅ ከአናምኤል ገዛው፣ 17 ሰቅል ብርም መዘንኩለት፣ በውሉም ወረቀት ላይ ፈረምኩ አተምኩትም፣ ምስክሮችንም ጠርቼ ብሩን በሚዛን መዘንኩለት ይላል። ተመልከቱ አሁን አተምኩት ይላል። አተምኩት ከማለቱ በፊት ግን አንድ ነገር ይናገራል። ዐሥራ ሰባት ሰቅል ብርም መዘንኩለት በውሉም ወረቀት ላይ ፈረምኩ አተምኩትም ይላል አያችሁ። አሁን 17 ሰቀል የሚመዝን ብር እንደ መዘነ ከዛ ኋላ በውሉም ወረቀት ላይ ፈረመበት፣ ከዛ አተመበት። ከዛ ኋላ ምንድን ነው የሚለው ምስክሮችንም ጠርቼ ብሩን በሚዛን መዘንኩለት በማለት ይናገራል። አሁን እዚህ ጋራ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 9 ላይ ምንድን ነው የምንረዳው ስንል እስከ አስር ድረስ አተምኩለት የሚለው ሀሳብ ግብይቱ ማለቁን የሚያሳይ ነገር ነው። እንግዲህ በሁለቱ ወገኖች መካከል ውል አለ። በሁሉም ወረቀት ላይ ነው የሚለው። ስለዚህ በሁለቱ ወገኖች መካከል ውሉ መደረጉን ይካሄድ የነበረው ግብይቱ ማለቁን የሚያሳይ ቃል ነው። መታተም ማለት ህትመት ስንል እሱን ነው የሚያሳየው። አንድ ነገር ታተመ ስንል ግብይቱ አልቋል፣ በዚህ ነገር ላይ ውሳኔ ላይ ደርሰናል፣ ተፈጽመዋል፣ ግብይቱን ጨርሰናል ማለት ነው። ታዲያ ይሄ ከጌታ ጋር ምን ያገናኘዋል ካላችሁኝ፣ ሐዋርያ ጳውሎስ ከመዳን ጋር ነው አገናኝቶ ሳም የሚነግረን፣ የመዳናችሁን ወንጌል ሰምታችሁ፣ ከዛስ በክርስቶስ ኢየሱስ አምናችሁ፣ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ? ታተማችሁ። ኢየሱስ ክርስቶስ ዋሽቶናል ነው አደል የምንለው ነው በደሙ ዋሽቶናል። ዋሽቶናል ስንል የራሱ አድርጎናል ነው ገዝቶናል እያልን ነው። ስለዚህ ኢየሱስ ክርስቶስ እኛን የመግዛቱ ማረጋገጫ፣ ግብይቱ ማለቁን ማረጋገጫው ምንድን ነው ስንል መንፈስ ቅዱስ መጥቶ እኛን ማተሙ ነው። ህትመቱ ነው ማረጋገጫው። ስለዚህ ኢየሱስ ክርስቶስ ገዝቶናል። እንደ ገዛን ግን ማረጋገጫው ምንድን ነው? የመንፈስ ቅዱስ ህትመት ነው። ማተሙ እሱ ነው የማረጋገጫው ደብዳቤ፣ የውሉ ስምምነት ያረፈበት የውሉ ስምምነት ማሳያ ማረጋገጫው የመንፈስ ቅዱስ እኛ ላይ የሚያሳርፈው ህትመት ነው። ለምሳሌ የሆነ እቃ ብትገዙ ከአንድ ቦታ ላይ በተለይ ተለቅ ያለ እቃ ከገዛችሁ በኋላ ምን ይሰጣቸዋል? ደረሰኝ ይሰጣችኋል አይደል? ደረሰኝ ይሰጣችኋልና ምናልባት የሆነ ጊዜ ላይ ያ እቃ ቢበላሽባችሁ ወይም ደግሞ ከዛ ከገዛችሁበት ሱቅ ይዛችሁ ስትወጡ አንዳንዴ በተለይ ከገቢዎች የሚመጡ ሰዎች አሉና ና ይጠይቋችኋል። ይህን ቃ ገዝታችሁን ወይ ትባላላችሁ። አሁ ገዝቼ ነው ካላችሁ ደረሰኝ አሳዩ ትባላላችሁ። አያችሁ፣ ከዛ ምን ታረጋላችሁ? ደረሰኝን ታሳያላችሁ። አይ ገዝቻ አለው ብለ ደረሰኝ አላያስኩ ብትል ምንድነው የሚያደርጉት? የገቡና የሸጡትን ሰዎች ይጠይቋቸዋል። ሊያስሯቸውም ይችላሉ። ትልቅ ገንዘብም ይቀጣሉ። አያችሁ ስለዚህ ቅጣት እንዳይመጣ የሚያደርግ እውነት እቃ ተገዝቷል ወይ አልተገዛም የሚለውን ነገር የምናረጋግጥበት መንገዱ ምንድን ነው? ደረሰኝ ነው። ቢበላሽብንም ወስደን እቃ እኮን እኔ ገዝቼዋለሁ ከእናንተ ይኸው ማረጋገጫ እኮ ደረሰኝ ሰጥታችሁኛል፣ ብለን እንዲሰሩልንም ልናደርግ እንችላለን። ስለዚህ ደረሰኙ በጣም ብዙ ነገሮችን ያደርግልናል። የመግዛታችን እቃው ከዛ ሰከንድ ጀምሮ ገንዘቡን ካወጣንበት ሰከንድ ጀምሮ የኛ የመሆኑ ምንድን ነው ማረጋገጫ ነው። ልክ እንደዛው ጌታችን ኢየሱስ ክርስቶስ መስቀል ላይ ተሰቅለው ደሙን አፍስሶ ሥጋውን ቆርሶ ሙቶልናል። አዎ አይ ዋጋ ከፍሏል አዎ ዋጋ ግን እንደከፈለልን ማረጋገጫው እኛ የእርሱ የመሆናችን ማረጋገጫው ምንድን ነው ከተባለ ህትመታችን ከመንፈስ ቅዱስ ያለን ምን ህትመታችን ለዛ ነው በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ ታተማችሁ ካለን በኋላ ቁጥር 14 ላይ እንደዚህ ይላል እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ሁሉ ለክብሩ ምስጋና ይሆናል ይላል አያችሁ እሱ ምንድን ነው? የርስታችን መያዣ ነው፣ ማረጋገጫ ነው፣ ዳውን ፔመንት ነው፣ ቀብዳችን ነው። ማ መንፈስ ቅዱስ። ስለዚህ መታተም ስንል ምን ማለታችን ነው ከተባለ የመጀመሪያው ነገር ግብይቱ ማለቁን ሽያጩ ማለቁን ማሳያ ነው። ኢየሱስ ክርስቶስ እኛን መግዛቱን ገዝቶ ሁሉም ነገር መፈጸሙን ማሳያ ነው። ህትመት ስንል በሁለተኛ ደረጃ ህትመት ስንል ምን ማለታችን ነው ከተባለ ትንቢተ ኤርሚያስ ምዕራፍ 32 ቁጥር 11 ላይ ያለውን ቃል ማየት እንችላለን እንደዚህ ይላል የታተመውንና የተከፈተውን የውል ወረቀት ወሰድኩ ይላል የታተመውንና የተከፈተውን የውል ወረቀት ምን አደረኩ ወሰድኩ ይላል ስለዚህ መታተም ምንድን ነው የሚያሳየው ባለቤት መሆንን ያሳያል ስለዚህ ስለታተመ ያን ነገር ምን አደረኩር ምለው የውሉን ወረቀት ወሰድኩ ለምን የእሱ ነዋ ውሉ ላይ ምንድነው እሱ ባለቤት ነው ስለዚህ ከተዋዋልን በኋላ ከሆነ ሰው ጋራ ያን ወረቀት ምን እናደርገዋለን እንወስዷለን ማረጋገጫ ስለሆነ። ደግሞ እኛ ምን ስለሆነን? ባለቤት ስለሆነን። ለምሳሌ እኔ ከሆነ ሰው ጋር የሆነ ነገር ገዝቼ ብፈራረብ ውል ብፈጽም ያንን ውል የተፈጸመበትን ወረቀት የሚወስደው ማን ነው? እኔ ነኝ አይደል የምወስደው? ሁለታችንም እንወስዷለን እንደማረጋገጫ ስለሆነ። ግን ሶስተኛ ሰው ገንዘብ ያላወጣ ጉዳዩ ላይ ምንም የማይመለከተው ሰው እኛ ከተፈራረምን በኋላ ህትመት ከተደረገበት በኋላ መጥቶ ይሄ ደብዳቤ ለእኔ ሊሆን ይገባል፣ መውሰድ ይችላለሁ ማለት ይችላል? እንዴ አይችልም። ምን ታካብዳላችሁ? ዝም ብሎ ወረቀት ነው ማለት ይችላል? አይችልም ዝም ብሎ ወረቀት አይደለም፣ ህትመት ያለው ወረቀት ነው። ማን ነው ያንን ወረቀት የመውሰድ መብት ያለው ማን ነው ስንል፣ ባለቤት የሆነው አካል ብቻ ነው መውሰድ የሚችለው። አያችሁ። ስለዚህ እኛም በመንፈስ ቅዱስ ስለታተምን እግዚአብሔር ባለቤት ሆኗል። ስለ እኛ የሚመለከተው ማን ነው? እግዚአብሔር ብቻ ነው። ማንም መጥቶ እኛን የራሱ ንብረት ሊያደርገን አይችልም። ለዛ ነው በኢየሱስ ክርስቶስ አምነው የእውነት ዳግም የተወለዱ ሰዎች በሴጣን ድጋሚ ሊያዙ አይችሉም። ሴጣን ባለቤት መሆን አይችልም። አንዴና ለመጨረሻ ጊዜ በጌታችን በኢየሱስ ክርስቶስ የመስቀል ስራ ድል ተነስቷል። ይህን ደግሞ ያመነ ክርስቲያን፣ በክርስቶስ ደም የተዋጀ ክርስቲያን፣ በክርስቶስ ደም የታጠበ ክርስቲያን፣ ከዛ በመንፈስ ቅዱስ ተወልዶ ህትመትን ያገኘ ክርስቲያን ያ ክርስቲያን የእግዚአብሔር ሆኗል እንጂ ከዛ በኋላ የሴጣን ሊሆን አይችልም። ልክ እኔ የተፈራረምኩበት ደብዳቤ ላይ ሌላ ምንም ማያገባው ሰው መጥቶ ይህ ወረቀት የኔ ነው ብሎ መውሰድ እንደማይችለው ሁሉ እኔም በጌታችን በኢየሱስ ክርስቶስ ደም ከተዋጀው በኋላ ኢየሱስ ክርስቶስ ውሉን ከጨረሰ በኋላ በመንፈስ ቅዱስ ካተመብኝ በኋላ ማንም ሰው መጥቶ ምን ሊያደርግ አይችልም። እኔን ሊወስደኝ አይችልም፣ መብት የለውም። ስለዚህ ህትመት ምንድነው የሚያሳየው ስንል ባለቤት እንዳለው ያሳያል። ሌላው ህትመት ምንን ያሳያል ከተባለ በዚህ በመጽሐፈ አስቴር ምዕራፍ ስምንት ቁጥር ስምንት ላይ ያለውን ቃል ማንበብ እንችላለን። እንደዚህ ይላል፣ በንጉሱ ስም የተጻፈና በንጉሱ ቀለበት የታተመ አይገለበጥምና እናንተ ደግሞ ደስ የሚያሰኛችውን በንጉሱ ስም ስለ አይሁድ ጻፉ በንጉሱም ቀለበት አትሙ አላቸው አያችሁ ስለዚህ ንጉሱ መጽሐፈ ምዕራፍ ስምንት ላይ ምንድነው የምናየው ስንል ንጉሱ ምን ይወስዳል ኃላፊነት ይወስዳል በንጉሱ ስም የተጻፈና በንጉሱ ቀለበት የታተመ አይገለበጥምና አያችሁ ለምን ንጉሱ ምን ያደርጋል ኃላፊነት ይወስዳል ስለዚህ በእኛ ህይወት ላይ በመንፈስ ቅዱስ ታትመናል ስንል እግዚአብሔር ከታተምንባት ሰከንድ ጀምሮ በእኛ ጉዳይ ላይ ያገባዋል ኃላፊነት ወስዷል የነፍሳችን ጠባቂ የስጋችን እረኛ ሆኗል። ኃላፊነት ወስዷል። አያችሁ እግዚአብሔር እረኛ ነው ስል ኢየሱስ ክርስቶስ መልካሙ እረኛ ነው ስል ኃላፊነት ስለወሰደ ነው። ኃላፊነት ግን የሚወስደው ማን ላይ ነው? በእሱ አምነው በመንፈስ ቅዱስ የታተሙት ላይ ብቻ ነው ኃላፊነት የሚወስደው። ስለዚህ ባለቤት አለው፣ የሰውነቴ ኃላፊ አለኝ፣ በእኔ ላይ ገዢ አለ። ክፉ ወደ እኔ ሊመጣ አይችልም። ለምን ድል የሚነሳልኝ ጌታ እረኛ ስላለ፣ አያችሁ። ለዛ እኮ ነው መዝሙር ምዕራፍ 23 ላይ መዝሙረኛው ሲናገር በጨለማ ከሚሄድ ክፉ ነገር ሁሉ እንደሚጠብቀው ይናገራል። ለምን ከተባለ እረኛው ስላለ፣ እረኛው ስላለ። አሁን እዚህ ጋር ጨለማ አይኖርም አይደለም የተባለው፣ መጥፎ ነገር አይኖርም አይደለም የተባለው። ግን በጨለማ ብሄድ አንተ ከእኔ ጋር ነህና፣ ክፉን አልፈራም ነው የሚለው አያችሁ። ስለዚህ የጠላት አብሰንስ ሳይሆን የሚኖረው የእግዚአብሔር ፕሬዘንስ ነው የሚኖረው። ጠላት ሁል ጊዜ አለ፣ ጨለማ ሁል ጊዜ አለ፣ ተንኮል፣ ሴራ፣ የዲያብሎስ አሰራር ሁሌ አለ። የሱ አይኖርም አልተባልንም፣ አለ ግን፣ የጌታ ፕሬዘንስ አለ። አያችሁ፣ በጨለማ ቤት አንተ ከኔ ጋር ነህና ክፉን አልፈራም። ጨለማው አለ፣ ግን እንዳንፈራ የሚያደርገን የጨለማው አለመኖር ሳይሆን የጌታ መኖር ነው። ለምን ከተባለ እረኛ ከታተምንበት ሰከንድ ጀምሮ ስለኛ ኃላፊነትን ስለወሰደ ማለት ነው። ሌላው መጨረሻ ላይ ታትመናል ስንል ምን ማለታችን ነው ከተባለ የእርሱ ብራንድ ሆነናል እያልን ነው። የእግዚአብሔር ብራንድ ሆነናል። እንደምናውቀው በዓለማችን ላይ ብራንድ የሆኑ ነገሮች አሉ አይደል? ለምሳሌ ስለ ስልክ ስናነሳ ለምሳሌ አይፎን ልንል እንችላለን። ወይም ሳምሰንግ ልንል እንችላለን። ስለ ፒሲ ስናነሳ የሆነ የተለየ ብራንድ ልናነሳ እንችላለን። ስለ ጫማ ራሱ ስናነሳ የሆነ በቃ ይሄ እኮ ብራንድ ነው እንላለን። መነፅርም ሲሆን ይሄ እኮ ቀላል መነፅር አይደለም፣ ዝም ብሎ ከገበያ ላይ የሚሸጥ እኮ መነፅር አይደለም፣ ይሄ እኮ ብራንድ ነው ውድ ነው እያል ነው። ብራንድ ነው ስንል በጣም ውድ መሆኑን ይገልጻል። ከዛ ደግሞ ጥራቱንም ይገልጻል፣ ታዋቂ መሆኑን ይገልጻል። አያችሁ ብራንድ ሲባል እነዚህ ነገሮች አሉ። ውድ መሆኑን ጥራቱን፣ ደግሞ የሚታወቅ መሆኑን ያሳያል ማለት ነው። ብራንድ ነው ስንል እኛም የእግዚአብሔር ምን ሆነናል? ብራንዶች ሆነናል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ላይ ሐዋርያው ጳውሎስ የሚናገረው አንድ ቃል አለ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ድረስ እንደዚህ ይላል፣ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ፣ ይላል። አያችሁ ምን ተብላችኋልና? በዋጋ ተገዝታችኋል። ዋጋው ምንድን ነው? የኢየሱስ ክርስቶስ ሞት ነው። ስለዚህ አንድን እቃ ብራንድ የሚያሰኘው ነገር ምንድን ነው? ውድ መሆኑ ነው። ውድ መሆኑ ነው። ስለዚህ እኛ የእግዚአብሔር ብራንዶች ነን ስንል ምን ማለታችን ነው? ውድ በሆነው በኢየሱስ ክርስቶስ ሞት ተገዝተናል በከበረው ደሙ በምንም ነገር በማይነጻጸረው ደሙ በዛ ደም ምን ብለናል? ተገዝተናል። ከዛስ ከተገዛን በኋላ ታትበናል፣ የመንፈስ ቅዱስ መኖሪያዎች ሁነናል። እሱን ነው የሚናገረው። ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ምኑ ስጋችሁ፣ የማ ቤተ መቅደስ? የመንፈስ ቅዱስ። በእኛ ውስጥ ማን ይኖራል? መንፈስ ቅዱስ ይኖራል። ስለዚህ አንድ ንቃ ብራንድ የሚያሰኘው ሁለተኛው ነገር ምንድን ነው? ጥራቱ። ስለዚህ መንፈስ ቅዱስ ደግሞ በእኛው ስለሚኖር ከእሱ የተነሳ ያን ጥራት እናገኛለን፣ የህይወት ጥራት እናገኛለን። የቅድስና ጥራት እናገኛለን ከማን የተነሳ ከመንፈስ ቅዱስ የተነሳ አይደል አንድ ንቃ ብራንድ የሚያሰኘው በጣም ጥራቱ ነው ልክ እንደዛው የእኛም ሕይወት ጥራት እንዲኖረው የሚያደርገው ማነው ነው መንፈስ ቅዱስ ነው ምክንያቱም ሰማያት ራሳቸው ውበትን ያገኙት ከማን የተነሳ ነው ከመንፈስ ቅዱስ የተነሳ ነው ስለዚህ ዛሬም በህይወታችን ላይ ውበት የምናገኘው ከማን የተነሳ ነው ከመንፈስ ቅዱስ የተነሳ ነው ስለዚህ ሐዋርያ ጳውሎስ ይህን ነገር ያሳስበናል ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምነ በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ እኛም የራሳችን አይደለንም። የማንን ባለቤት የሆነ አካል አለ። ያ ባለቤት በእኛ ህይወት ላይ ባለቤት የሆነው ማን ነው? እግዚአብሔር። አያችሁ፣ እግዚአብሔር በልጁ በኢየሱስ ክርስቶስ ሞት ከዛ፣ በመንፈሱ በመንፈስ ቅዱስ አማካኝነት ምን አድርጎናል? አትሞናል፣ ታትመናል። ስለዚህ ትሪኒቲ ስንል የአብ የወልድ የመንፈስ ቅዱስ ሚና ምንድን ነው? በነገረ ድነ ስንል በዚህ አይነት መንገድ ልናስቀምጠው እንችላለን። አብ ልጁን ልኳል። ልጁ ደግሞ ሙቶ ደሙን አፍስሶ ስጋውን ቆርሶ ዋጋ ከፍሎ እኛን የማስለቀቂያ ገንዘብ ከፍሎ ህይወቱን ከፍሎ አስለቅቆናል። መንፈስ ቅዱስ ምን አድርጓል ከተባለ መንፈስ ቅዱስ የተገዛ ነውን እኛን አትሞናል። ማረጋገጫ ሰጥቶናል። ስለዚህ አብ፣ ወልድ መንፈስ ቅዱስ በነገረ ድነት ላይ ያላቸው ሚና በጣም ባጭሩ ይህን ይመስላል። ስለዚህ መታተም ስንል ምን ማለታችን ነው ከተባለ እነዚህን አራት ነገሮችን እንዳትረሱ። የመጀመሪያው ነገር ግብይቱ ማለቁን፣ ሁለተኛ በእኛ ህይወት ላይ ባለቤት መሆኑን፣ ሶስተኛ በእኛ ህይወት ላይ እንደሚያገባው ኃላፊነት እንደወሰደ፣ አራተኛ ደግሞ የሱ ብራንድ እንዳደረገን መርሳት የለብንም። ስለዚህ የዛሬው መራግባችን እዚህ ላይ እንጨርሳለን። ምናልባት በቀጣይ ይህ ጥቅስ እንዴት ታየዋለህ? ምን ማለት ነው ብላችሁ የምታስቡት ካለ ኮሜንት ላይ አስቀምጡልኝ። ከዛው ድረስ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።